አም ጤና ይስጥልኝ። እንዴት ናችሁ? በቅድሚያ በሚዲያችሁ አገዛዙ በአማራ ሕዝብ ላይ እየፈጸመ ያለውን ጄኖሳይድ ለዓለም አቀፍ ማህበረሰቡ እንዳሳውቅ በሚዲያችሁ ስለጋበዛችሁኝ ጄኖሳይድ አደጋ በተጋረጠበት በታላቁ የአማራ ሕዝብና የአማራ ፋኖ ህዝባዊ ድርጅት እንዲሁም በዚህ ትግል ጡታቸው በተቆረጡ ጀግኖች ሰማዕታት ስም ላቅ ያለ ምስጋኔን እያቀረብ ወደ ዝርዝር ሀሳቦች የገባለሁ ማለት ነው። የአገዛዙ ጡት ቆረጣ የጄኖሳይድ ዓላማ እንዳለው ተጨባጭ ማሳያ ነው። ጥቅምት 8 2018 ዓ ም የአማራ ሕዝብ በፋሽስት ጣሊያ ያለኳሽነት ማንነት ተኮር ጥቃት ከተከፈተበት መቶ ዓመታት ለመቆጠር ትንሽ ዓመታት ብቻ ናቸው የቀሩት። በዚህ አንድ ክፍለ ዘመን ባስቆጠረ የማጥላላት የመፈረጅ፣ የማግለል፣ የማፈናቀልና የመግደል ጥቃት ለአእምሮ የሚሰቀጥጡ ኢሰብአዊ ድርጊቶች ተፈጽመዋል። በፋሽስት ጣሊያን የተፈጸሙት ሳይካተቱ ባለፉት አምስት ዓመታት አማራ በማንነቱ እየተለየ ከተፈጸሙበት የጅምላ ጥቃቶች መካከል ንጹሐን መጋዘን ውስጥ ተቆልፎባቸው እሳት ተለቁባቸዋል። እርጉዞች በስለት ተቀደው ጽንሳቸው እንዲወጣ ተደርጓል። ጡት የሚጠቡ ሕፃናት ተገድለዋል። ሰዎች እንደ በግ ከአንገታቸው ታርደዋል። እንደ ታደነ አውሬ ተዘቅዝቀው ከተሰቀሉ አስከሬኖች ጎን ሰዎች ፎቶግራፍ ተነስተዋል። አማራ መሬታችን ላይ አይቀበርም ተብሎ ቀብር እንኳን ተከልክሏል። ይህን ሁሉ የምናስታውሰው ለበቀል ግብዓት እንዲሆነን ሳይሆን ስለ ዘረኝነት አደጋ ማስተማሪያ እንዲሆን ነው። ከታሪክ የማይማር የታሪክን ስህተት እየደጋገመ ይኖራልና። ይህ ሁሉ የዘመናችን ግፍ የተፈጸመው ከመቶ ዓመታት በፊት በታሪክ ደረሰብን ለሚባለው በደል መሆኑ የትራጀዲውን ደረጃ በእጅጉ ከፍ የሚያደርግ ነው። የጥላቻ ፖለቲካ ነጋዴዎች ከመቶ ዓመት በፊት ተፈጸመ ለሚሉት ምናባዊ በደል አማራን ላለፉት አምሳ ዓመታት እያስከፈልነው ነው ነው ከሚሉት የደም ካሳ ባሻገር የምናባዊ በደላቸው ተምሳሌት ነው የሚሉትን አኖሌ ሐውልትን አቁመውለታል። ይህ ሐውልት ተፈጸመ ለሚባለው ምናባዊ ጡት ቆረጣ ተጨባጭ ማስረጃ እንዳልተገኘለት የታሪክ ተመራማሪዎች ያረጋገጡት በመሆኑ መገንባት ያልነበረበት ቢሆንም ወይም በስህተት ቢገነባም እንኳን መፍረስ የነበረበት ቢሆንም ዓላማው መጀመሪያውንም ቢሆን ታሪክ ሳይሆን አማራን ኢላማ ያደረገና ጀኖሳይድ መቋጫው የሆነ ብቀላል ለአዲሱ ትውልድ ማስተማር በመሆኑ እስካሁን ድረስ ቆሞ ይገኛል። እንደታለመለትም በአማራ ክልል አራቱም ጠቅላይ ግዛቶች ለተፈጸሙ አረመናዊ ወንጀሎች ፖለቲካዊ ምንጭ ወይም ፖለቲካል ኢንስፓይሬሽን ሆኗል። በየጠቅላይ ግዛቶቹ ማለትም በጎጃም በፋኒት በዓለም ዋሴ፣ በወሎ ቤት አማራ በፋኒት ትዕግስት ወዳጆ፣ በጎንደር በፋኒት መቅደስ ተስፋዬ እና በሸዋ በፋኒት ቃል ኪዳን ነገደ ለምናባዊ ጡት ቆረጣ ምላሽ እንዲሆን ተደርጎ የተፈጸመባቸው ጡት ቆረጣ በአማራ ላይ ብቻ ሳይሆን በመላ ኢትዮጵያውያንና የሰው ልጆች ላይ ሁሉ የተፈጸመ አረመኔያዊ ወንጀል ነው። ድርጊቱ አገዛዙ የጄኖሳይድ ዓላማ እንዳለውም ግልጽ ማሳያ ነው። ይህ አረመኔያዊ ድርጊት በተጨባጭ ስለመፈጸሙ በምስል ቀርቦም እያለ በአገዛዙ በኩል ምንም ትንፍሽ አለመባሉ ነገሩን ለማባባስ ነው በሚል ነው ብሎ ካለ በእጅጉ ተሳስቷል። በጦር ሜዳ እየተሸነፈ የተቸገረው አገዛዙ በአንድ በኩል ህዝብን ከህዝብ ጋር ለማጋጨትና ለመከፋፈል በሌላ በኩል ፍርሃትን እንደ ስነ ልቦና መሳሪያ ለመጠቀም እየሞከረ ስለመሆኑ የሚከተሉትን እውነታዎች በማየት መረዳት ይቻላል። አንደኛ፣ ድርጊቱ በተለያዩ ቦታዎች በተመሳሳይ መንገድ መፈጸሙ በእቅድ መፈጸሙን በተጨባጭ ያረጋግጣል። ሁለተኛ፣ እቅድ ካለ የሚያስፈጽም አካል እንደሚኖር በግልጽ ይታወቃል። ሶስተኛ ድርጊቱ በፋኖ አባላት ላይ ብቻ የተፈጸመ በመሆኑ ፈጻሚው አካል መንግስታዊ ኃይል መሆኑን ያሳያል። አራተኛ በድርጊቱ በህብረተሰብ ውስጥ ሊቀሰቀስ የተፈለገ የበቀል ስሜት እንዳለ ከአኖሌ ሐውልት ተምሳሌትነት መረዳት ይቻላል። አምስተኛ በድርጊቱ በፍርሃት ተሸማቆ ስሜቱ እንዲሰበር የተፈለገ ማህበረሰብ እንዳለም በቀላሉ መረዳት አይከብድም። አገዛዞች በውድቀታቸው ዋዜማ በሚያደርጉት መፈራገጥ ብዙ ወንጀሎችን እንደሚፈጽሙ በታሪክ የተረጋገጠ ቢሆንም ይህኛው ድርጊት ግን አዲስ ቅዠት፣ አዲስ ዝቅታ ወይም ሎው ፖይንት መሆኑ ምንም ጥርጥር የለው። የአማራ ህዝብም ሆነ ፋኖ አገዛዙ ባዘጋጀው ወጥመድ ውስጥ ገብተውና በበቀል ስሜት ተነሳስተው የሚፈጽሙት የታሪክ ወንጀል ስህተትና ጠባሳ ፈጽሞ የለም የምንለው በልበሙሉነት ነው። የኢትዮጵያ ታሪክ የአማራ ህዝብ የሰከነ ስለመሆኑ ምስክር ነው። ከአማራ አብራክ የወጣው ፋኖም ገና ሶስት አመታት እንኳን ያልሞላው ቢሆንም ከእድሜው በላይ የሰከነ መሆኑን በየዕለቱ እያስመሰከረ ይገኛል። ጡታቸው የተቆረጡትን ሰማዕቶቻችንን በሚመለከት እንደ አማራም እንደ ፋኖም ፍትህ እንጠይቃለን፣ ለፍትህ እንተጋለን፣ ፍትህም እናስከብራለን። በዚህ ወንጀል ተሳታፊ የሆኑ ሁሉ በህግ ይጠየቃሉ ይህን ሳናረጋግጥ ትግላችን አይቆምም ለዚህ የተቀደሰ ተግባር መላ ኢትዮጵያውያንና የዓለም አቀፉ ማህበረሰብ የሰብአዊ መብት ተሟጋች የሰብአዊ መብት ተቋማት የፖለቲካ ድርጅቶች የዓለም አቀፍ ተቋማትና የውጭ መንግስታት ከጎናችን እንዲቆሙ ጥሪ እናቀርባለን ክብርና ሞገስ ጡታቸው ለተቆረጡት ሰማዕቶቻችን ድል ለአማራ ፋኖ ህዝባዊ ድርጅትና የአማራ ፋኖ ሁሉ ድል ለአማራ ህዝብ ድል ለኢትዮጵያ ህዝብ። ጥቅምት 8 2018 ዓ.ም። አረበኛ አበበ ሙላቱ የአማራ ፋኖ ህዝባዊ ድርጅት ምክትል ህዝብ ግንኙነትና የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ህዝብ ግንኙነት አላለ።